የሆሳና በዓል በልደታ ማርያም ካቴድራል በደማቅ ሁኔታ ተከበረ። የሆሳና በዓል በኢትዮጵያ ካቶሊካዊት ቤተ ክርስቲያን በልደታ ማርያም ካቴድራል በደማቅ ሁኔታ ተከበረ። የሆሳና በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ሕዝብ በተለይም አረጋውያን፣ ሴቶች፣ ወንዶች፣ ወጣቶችና ሕፃናት ሆሳና ለዳዊት ልጅ ሆሳና ባሪያም በማለት ጌታችንን መቀበላቸውን የሚታወስበት ክብረ በዓል ነው። ይህ ክብረ በዓል በኢትዮጵያ ካቶሊካዊት ቤተ ክርስቲያን በልደታ ማርያም ካቴድራል በደማቅ ሁኔታ ተከብሮ ውሏል። በክብረ በዓሉ ላይ ብፁዕ አባታችን ካርዲናል አቡነ ብርሃነ ኢየሱስ በየዓመቱ በታላቅ ድምቀት የምናከብረው የሆሳዕና በዓል ለሁላችንም ትልቅ ትርጉም ያለው በዓል ነው ብለው፣ የሕማማት ቀናትን ደግሞ በጾምና በጸሎት በማሳለፍ ለትንሣኤ ብርሃን እንድንበቃ ያደርገን በማለት መልካም ምኞታቸውን ገልጿል። ሁላችሁንም እንኳን ለ2017 የጌታችን የመናልሳችን የክርስቶስ የሆሳዕና በዓል በሰላም አደረሳችሁ አደረሰን እላለሁ። በየዓመቱ በታላቅ ድምቀት የምናከብረው የሆሳዕና በዓል ለሁላችን ትልቅ ትዝታ የሚያመጣ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሕማማቱ በፊት በታላቅ ክብር ወደ ኢየሩሳሌም ሲገባ ልክ ዛሬ እኛ እሱን እንደምናከብረው በዛም ጊዜ ደቀ መዛሙርቱም ምዕመናኑም ከሕፃናት ከወጣቶች ከእናቶች ጀምሮ ለዳዊት ልጅ ምስጋና ይሁን በእግዚአብሔር ስም የሚመጣ የተመሰገነ ይሁን በማለት በታላቅ ክብር ንጉሥ መሆኑን የመሰከሩበት ዕለት ስለሆነ እኛም ዛሬ ጌታችን መላኒታችን የክርስቶስ የሁላችን አዳኝ የሆነው ሆሳና ብለን የምናከብረው አምላክ በዓላችንን የተባረከ የተቀደሰ ያድርግልን። በተለይ ደግሞ ከነገ ጀምሮ የምንጀምረውን የሕማማት ሳምንት በጾም፣ በጸሎት፣ በስግደት አድርገን በተለይ ቅዳሜ ስዑርንም አክብረን ለትንሣኤው ብርሃን ሁላችንንም ያድርሰን። እነሆ ኢየሱስ ወደ ኢየሩሳሌም እየመጣ ነው። የእምነታችን መሠረት የሆነው የመስቀሉ ምስጢር እኛ ፊት ቀርቧል። በመስቀል ያለው ክርስቶስ ነው በትንሣኤ ብርሃን የተነሳው በማለት አስተምረዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሐሰት የሚከሱትን ይቅር የሚል ንጉሥ ነው። የተሰበረ ልብን የሚጠግን ለዶች ቅርብ የሆነ ምህረት፣ ኃይሉ ትሕትና ድሉ የሆነ ንጉሥ ነውና እነሆ ይህን ንጉሥ በልባችን፣ በቤታችን፣ በቤተሰባችን፣ በማኅበረሰባችን እናንግሰው በማለትም አስተምሯል። ንጉሥነቱን እናክብር። በመስቀሉም ጊዜ ሳይቀር ክርስቶስ ንጉስ ነው። የተለየ ንጉስ ለመጨቆን ሳይሆን ለማገልገል የመጣ ንጉስ፣ ለመንጋው ህይወቱን የሚሰጥ መልካም እረኛ የሆነ ንጉስ ነው። ተቀናቃኞችን የማይፈራ የሞት ጥላን በአዲስ መንገድ የቀየረ ንጉስ ነው። ልግስናንና መካፈልን የሚያስተምር ንጉስ ነው። ተከታዮቹን የሚያስተምር የሚራራላቸው ንጉስ ነው። በሐሰት የሚከሱትንና የሚቸነክሩትን ይቅር የሚል ንጉስ ነው። ብፁ አባታችን የሆሳዕና በዓል እርስ በርስ መረዳዳትን፣ አብሮነትን፣ መደጋገፍንና መተባበርን የሚያስተምር በዓል መሆኑን ተናግረው የእምነቱ ተከታዮች በዓሉን ሲያከብሩ ላጡ በመስጠትና የተቸገሩትን በማሰብ ጌታችን መድኃኒታችን ኢየሱስ ክርስቶስ ያሳየውን ፍቅር በመግለጽ ሊሆን እንደሚገባ ተናግረዋል። ጌታም ሁሉ ነገር እያለው በሁሉ ነገር ኢየሩሳሌም መግባት ሲችል በአህያ ላይ ራሱን ዝቅ አድርጎ የገባው እኛን ስለወደደን ስላከበረን ነውና እርስ በራሳችን እንድንከባበር እንድንደጋገፍ በህብረት ጌታን እንድናመሰግን እግዚአብሔር እንድናመሰግን ያስተምረናል። በዚ ቀን ይሄ እንግዲህ የሆሳዕና በዓል የህብረት በዓል ነው። ከሕፃናት ጀምሮ እስከ አረጋውያን አዛውንቶች ጋር ሆነን የምናከብረው በዓል ነው እና ለዝ ነው መላው ሕዝቡን እንኳን ለሆሳዕና በዓል በሰላም አደረሳችሁ የምንለው። እንግዲህ በዚህ መንፈስ ደግሞ እግዚአብሔር ራሱ ምሕረቱን ሰጥቶን ፍቅሩን ሰጥቶን በመላው ሀገራችን ላይ የእሱ ክብር ነግሶ ሰላሙን እንዲሰጠንና እኛም የሰላም ሰዎች እንድንሆን በሰላም እግዚአብሔር ማመስገን እንድንችል በሰላም እርስ በራሳችን መደጋገፍ እንድንችል አደራ ይለናል። በዙም ጊዜ የተቸገሩትን እንድናስብ የተሰደዱትን እንድናስብ በተለይ ደግሞ የተፈናቀሉትን ወገኖቻችንን በማሰብ እነሱም ይህንን በዓል ልክ እኛ እንደዚህ ደምቀን እንዳከበር ነው እነሱም በየመንደራቸው በየአካባቢያቸው ሄደው በዓላቸውን በሰላም በፍቅር እንዲያከብሩ ስለ ተቸገሩ ወገኖቻችን እግዚአብሔርን እንለምነዋለን። በክብረ በዓሉ ላይ አግኝተን ያነጋገርናቸው ምዕመናን መካከል አንዳንዶቹ በሰጡን አስተያየት የዘንድሮ የሆሳዕና በዓል በርካታ ምዕመናን የተገኘበትና እጅግ የደመቀ ክብረ በዓል መሆኑን በመናገር መንፈሳዊ መባረክን ያገኙበት መሆኑን ተናግረዋል። በጣም የዘንድሮ በጣም ለየት ያለ ደስ የሚል ፕሮግራም ነበረና ና ሁሉን ሰው በተሳተፈ ነው ያው ክቡር አባታችን አባ ዳንኤል ስብከት ላይ ሲያስተምሩ ሁላችንም ትህትና፣ ለሰዎች ሁሉም ትህትና እናሳይ የሚል መልእክት አሳይተዋል ና እኛንም ሁላችንም ትህትና እንድናሳይ ስለ ጋብዘውናል፣ አስተምረውናል። በጣም ደስ የሚል ፕሮግራም ነበረ። የአሁኑ አመት በዓል በጣም ደማቅ ነበር። እንኳን ለሆሳዕና በዓል በሰላም አደረሳችሁ። ያው በዓሉ በጣም ደመቅ ያለ ነበረ፣ እጅግ ደስ የሚል ፕሮግራም ነበረ። ከፕሮግራሙ ባሻገር የነበረው ድባቡ እጅግ በጣም ትልቅ ነበረ። ትልቅ ነገር የምንማርበት ቀን ስለነበረ እጅግ ደስ በሚል ሁኔታ አልፈዋል። እጅግ ደስ የሚነገር ነበር። ምዕመናኑ በዓሉ በደመቅ መንገድ በማክበራቸውም የተሰማቸውን ደስታ በመግለጽ ለመላው ክርስቲያኖች እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የሆሳዕና በዓል በሰላም አደረሳችሁ ሲሉ መልካም ምኞታቸውን ገልጸዋል። እንኳን ለጌታችን ለመድኃኒታችን ለሆሳዕና በዓል በሰላም አደረሳችሁ ለመላም ክርስቲያን ተከታዮች ሁላችሁም በተለይም እንዲሁም ለካቴድራል ምዕመን ሁሉም እንኳን አደረሳችሁ መልእክት እላለሁ። አመሰግናለሁ።